በሰው ልጅ ታሪክ ውስጥ የአምልኮ ሥርዓቶች ባህልን ቀርጸው ማህበረሰቦችን ተቆጣጥረው ስልጣኔዎችን ከአማልክቶቻቸው ጋር አገናኝተዋል። ነገር ግን አንዳንድ ጥንታዊ ልማዶች፣ ልማዶች ብቻ አልነበሩ። በዓለም ላይ ያሉ ጥንታዊ ማህበረሰቦች ከሰልፍ ማሞፊኬሽን እስከ ከፍተኛ የሰው ልጅ መሥዋዕትነት ድረስ ዛሬ ላይ ግራ የሚያጋቡ የሚያስደነግጡ አስገራሚና አእምሮን የሚፈታተኑ የአምልኮ ሥርዓቶችን ይፈጽሙ ነበር። እነዚህ ባህሎች ብቻ አልነበሩም። የተቀደሱ አስፈሪና ብዙ ጊዜ ገዳይ የሆኑ ስርዓቶች ነበሩ። ሰላም ጤና ይስጥልህ፣ ወዲያ ዩቲዩብ ቻናል ቤተሰቦች፣ ሰዎች እንኳን ወደ ቻናሉ በደህና መጡ። በዛሬ ቪዲዮአችን በጥንታዊ ስልጣኔዎች የደረጉ የነበሩ እንግዳ በጨለማ የተሞሉ አስፈሪና ግራ የሚያጋቡ የአምልኮ ስርዓቶችን እንመለከታለን። ከቪዲዮአችን መጨረሻ ድረስ አብረው እንዲቆዩ በአክብሮት ጋበዝን። መልካም ቆይታ። አንደኛ፣ የጃፓን ህያው መሚዎች በጥንቷ ጃፓን የሺንጎ መነኮሳት በመባል የሚታወቁት የቡድሂስት መነኮሳት ቡድን አንድ የአምልኮ ስርዓትን ያከናውኑ ነበር። ይህም ስርዓት በጣም ጽንፍ የወጣና ሞትን ራሱ የሚገዳደር ስርዓት ነበር። እነሱ ሶኩ ሺንቡትሱ ወይም ራስን የመግዛት ተግባር ብለው ይጠሩታል። እነዚህ መነኮሳት የሰውነት ስብን ለማስወገድ ለውዝ፣ ዘርና ቅርፊት እየበሉ ለአመታት ራሳቸውን ያስርባሉ። ከዛም የቤት ዕቃዎችን ለማጽዳት አገልግሎት ላይ ከሚውለው ከኡሩሽ ዛፍ ጭማቂ የተሰራ መርዛማ ሻይ ይጠጣሉ። ይህም በሰውነታቸው ውስጥ እንደተጠባባቂ ገዳይ ትሎችና ባክቴሪያ ሆኖ ያገለግላል። በመጨረሻም በህይወት እያሉ በድንጋይ መቃብር ውስጥ በሎተስ አቀማመጥ የቀርከሃ አየር ቱቦና ደውል ተደርጎላቸው ይቀመጣሉ። በህይወት እንዳሉም ለመጠቆም በየቀኑ ደውሉ ይደውሉታል። ደውሉ ሲቆም መቃብሩ በቋሚነት ይዘጋል። ሰውነታቸው ካልበሰበሰ ቡዳ ተብለው ይሰየማሉ። በዚህ ሥርዓት ስኬታማ የሆኑ ጥቂቶች ብቻ ነበሩ። አስክሬናቸውም ዛሬ ድረስ በጃፓን ውስጥ ባሉ ቤተ መቅደሶች ውስጥ ይመለካል። ሁለተኛ የማያዎች የደም ማፍሰስ ስነ ሥርዓት። በማያ ስልጣኔ ደም ለአማልክት የመጨረሻ መባ እንደሆነ ይታመን ነበር። በዚህ ሥርዓት ላይ ገዢዎችና መኳንንቶች መላሳቸውን፣ ጆሮአቸውን አልፎ ተርፎን ብልቶቻቸውን ይበሱ ነበር። ደሙም በተቀደሰ ወረቀት ላይ ይንጠባጠባል። ከዚያም መለኮታዊ ራእዮችን ለመጥራት ይቃጠላል። እነዚህ የክብር ተግባራት እንጂ የጭካኔ ድርጊቶች አልነበሩም። ይህ የአምልኮ ሥርዓት በመንፈሳዊ ዓለም ነገሥታትን ከአመልክቶች ወይም ቅድመ አያቶቻቸው ጋር እንዲነጋገሩ በር እንደሚከፍት ይታመን ነበር። በአንዳንድ አጋጣሚዎች ብዙ ህዝብ የነገስታት ደም መፍሰስም እንደ መለኮታዊ ትዕይንት የተመለከቱበት አጠቃላይ ህዝባዊ ስነ ሥርዓቱ ተካሂደዋል። ለማያ ሰዎች ህመም ኃይል ነበር። ሶስተኛ የሰማይ የቀብር ስነ ስርዓት በቲቤት ከፍታ ቦታዎች ላይ በበረዷማ መሬቶች ምክንያት አስክሬኖችን መቅበር የማይቻልበትና ለማቃጠል በጣም ብዙ እንጨት ያስፈልግ ነበር። በዚህም ልዩ የሆነ የሰማይ መቃብር ስርዓት ታየ። ሰዎች ከሞቱ በኋላ አካላቸው በተሻለ መጠን ለተፈጥሮ ይቀርብ ነበር። መነኮሳት ሮጊ አፋስ ወይም ሰውነት ሰባሪ የሚሉ ጸሎቶችን በመጸለይ ይዘመራሉ። አካላቸውንም በትናንሽ በመቆራረጥ በተቀደሰ ኮረብታ ላይ ያኖሩታል። ከዚያም የተቀደሱ ተብለው የሚታምኑት አሞራዎች መጥተው ምንም ሳያስቀሩ የአስክሬኖቹን ስጋና አጥንቱ ይመገባሉ። በቲቤት ቡዲስቶች ዘንድ ይህ ድርጊት አስከፊ አልነበረም፤ ይልቁ ነው የመጨረሻ የርህራሄ ተግባር ነበር እንስሳትን በመመገብ የሞተው አካል ሌላ ህይወትን በመርዳት የመጨረሻ ግዴታው እንደተወጣ ይታመናል አራተኛ በእሳት ላይ የሚረማመዱት የጥንቷ ግሪክ ካህናት በሰሜናዊ ግሪክ ኤግያ ኢሊኒ መንደር ውስጥ ከጥንት ጣዖት አምላኪዎች ጀምሮ እስከ ዛሬ ድረስ የሚደረግ ስር የሰደደ አንድ ሚስጥራዊ ስርዓት አለ አናስቴናሪያ በመባል የሚታወቀው ይህ ስርዓት በሚነድ የከሰል ፍም ላይ በባዶ እግር መረማመድን ያካትታል። ነገር ግን ይህ ትርኢት ሳይሆን የተቀደሰ ሃይማኖታዊ ተግባር ነበር። የአምልኮ ስርዓቱ የጀመረው በህመምና በእሳቱ በመንጻት ከመለኮት ጋር ሊገናኙ እንደሚችሉ በሚያምኑት የትሪሺያን ጎሳዎች ነበር። ዛሬ ላይ ይህን ስርዓት የሚፈጽሙ ሰዎች ምንም ጉዳት ሳይደርስባቸው በእሳት ውስጥ ከመሄዳቸው በፊት ራሳቸውን ወደ አለማወቅ አይነት ሁኔታ ውስጥ እንደሚገቡ ይናገራሉ። አንዳንድ አንትሮፖሎጂስቶች ሙዚቃ፣ ውዝዋዜና ህመም አምላኪዎችን ወደ አማልክት የሚያቀርቡበት ከዲዮናሲያስ የአምልኮ ሥርዓት ጋር የተያዘ እንደሆነ ያምናሉ። አምስተኛ የሰው መስዋዕት በጥንታዊቷ ካርቴጅ። በጥንቷ የካርቴጅ ከተማ ካህናት በአንድ ወቅት አማልክቶቻቸውን በተለየ በአል ሐሞንን ለማስደሰት የሰው ልጅ መሥዋዕትነትን ያደርጉ እንደነበረ መረጃዎች ያመለክታሉ። የሮማውያን የታሪክ መዛግብትና ቶፊትስ ተብሎ በሚጠራው የመቃብር ስፍራዎች የተገኙ አካላዊ ማስረጃዎች በጨቅላ ሕፃናትና እንስሳት ቅሪት የተቃጠሉ ቆሻሻዎች የተሞሉ ናቸው። በጦርነት ወይም በአደጋ ጊዜ ካርቴጃውያን ንጹሐ ልጆቻቸውን ለመሥዋዕትነት ማቅረብ መለኮታዊ ሞገስን እንደሚያድስ ያምኑ ነበር። አንዳንድ ጽሑፎች በታዋቂ ካህናት በአንድ ቀን ውስጥ በመቶዎች የሚቆጠሩ መስዋዕቶች ይደረጉ እንደነበር ይገልጻሉ። የታሪክ ተመራማሪዎች ቢከራከሩበትም በተቃጠሉ አጥንቶች ላይ የተደረጉ አርኪኦሎጂካል ግኝቶች የእነዚህን ድርጊቶች እውነትነት መደገፋቸውን ቀጥለዋል። ስድስተኛ የደም ንስር የቫይኪንጎች ስርዓት በጣም ከሚፈረው የቫይኪንጎች የአምልኮ ስርዓቶች መካከል የደም ንስር ቀዳሚ ይህ በከዳተኞችና በጠላቶቻቸው ላይ የሚፈጽሙት ዝነኛ የመግደያ ዘዴያቸው እንደሆነ የታሪክ መዛገብት ይገልጻሉ የአምልኮ ሥርዓቱ የተጎጂውን ጀርባ በመቁረጥ የጎድን አጥንቶቹን ወደ ውጭ በመስበር ክንፍ እንዲመስል ማድረግና ሳንባዎቹን ወደ ውጭ ማውጣትን ያካትታል ምንም እንኳን የታሪክ ተመራማሪው በእውነት ይህ ሥርዓት ተከስቷል ወይንስ አፈ ታሪክ ነው በሚለው ጉዳይ ቢከራከሩም ነገር ግን ይህ ሥርዓት በብዙ የኖርስ ሳጋዎች ውስጥ ይታያል መሳሪያዊ የሚሆን እውነተኛ የደም ንስን የቫይኪንጎችን የክብር የአመጽና አስደናቂ የሞት አባዜ አንጸባርቋል በኖርስ ባህል ውስጥ አንድ ሰው የሚሞትበት መንገድ የኖረበትን መንገድ ያህል ዋጋ አለው ሰባተኛ በር የሚያጓራበት የዙሉ የአምልኮ ሥርዓት በባህላዊ የዙሉ ልማድ ቅድማያቶቻቸውን ለማክበርና ማህበረሰቡን ለማጽዳት ያልተለመደ የተቀደሰ ሥነ ሥርዓት ይካሄድ ነበር። በሬ የሚያጓራበት ስርዓት፣ አንድ ትልቅ በሬ ተመርጦ ለቀናት በህይወት እንዲቆይ ይደረጋል። ተዋጊዎችም በመጨፈርና በመስፈን መንፈሳዊ ዝማሪ ያካሂዳሉ። ከዚህም በኋላ ተዋጊዎች ምንም አይነት ስለታ መሳሪያ ሳይዙ በባዶ እጃቸውን በሬውን ለመጣል ይታገላሉ። ይህም የጥንካሬና መንፈሳዊ በላይነት ማሳያ ተደርጎ ይቆጠራል። በሪዮን ከጣሉ በኋላ በመሰዋት ደሙ ለቅድመ አያቶቻቸው በመስዋዕትነት መልኩ ይቀርባል። የአምልኮ ሥርዓቱ የወንድነት መፈተኛና የአባቶችን ጥንካሬ ወደ ጎሳው የመመለሻ መንገድ ነበር። ስምንተኛ የጥንቷ ሮም የሳተርናሊያ በዓል። በጥንቷ ሮም አንድ በዓል ሮምን ይገለባብጣት ነበር ሳተርናሊያ ሳተርን ለተባለው አምላክ ክብር የሚከበረው ይህ የዲሴምበር ፌስቲቫል የሰዎች ሚና የሚቀያየርበት የነጻነትና ከልክ ያለፉ ነገሮች የሚደረጉበት በዓል ነበር። በዚህ ወቅት ባሮች ለጊዜው ተፈተው ጌቶቻቸውን እንዲሳደቡ ይፈቀድላቸዋል፣ ቁማርም ሕጋዊ ይሆናል። ሰዎችም አሻንጉሊቶችን እና ሻማዎችን ጨምሮ ያልተለመዱ ስጦታዎችን ይለዋወጡበታል። ሕዝባዊ ስካርና ቅጥ ያጡ ድርጊቶች መፈቀድ ብቻ ሳይሆን ይበረታታሉ ለአንድ ሳምንት ያህል ኅብረተሰቡ ጠጣጣ ይሆናል። እናም በዚህ ጊዜ ተደምስ የበላይ ይሆናል። የታሪክ ተመራማሪዎች ሳተርናሊያን ከዘመናዊ የገና በዓል ልማዶች መነሻ ጋር ያገናኙታል። እነዚህ የአምልኮ ስርዓቶች ዛሬ ባሉ መስፈርቶች እንግዳ አስፈሪ ወይ ኢሰብአዊ ሊመስሉን ይችላሉ፣ ነገር ግን ለጥንት ሰዎች የእምነት የጥንካሪና የግንኙነት ተግባራት ነበሩ። እነዚህ ወጎች ብቻ ነበሩ በህይወትና ሞት በሰውና በመለኮት መካከል ያለውን ልዩነት የሚያገናኙ ድልድዮች የሆኑ የባህሎቻቸው የልብ ትርታ ጭምር እንጂ። ምናልባትም ትክክለኛው ጥያቄ ለምን እነዚህን የአምልኮ ስርዓቶች ፈጸሙ የሚለው ሳይሆን የወደፊት ትውልዶች አሁን ስላሉ ልማዶች ምን ይላሉ የሚለው እንጂ። ተመልካዮቻችን እስከ ቪዲዮዋችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመጩት ላይክና ሼር ማድረጎን እንዲሁ ሀሳብ አስተያየት ካሉት ኮመንት ላይ መጻፍ አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ኑሮ ተመኛ። ቻው